አብርሽን ከሀገር ሊያስወጡት ነው። ሄርሜላና ጉራ አቤላ አብርሽን ከትዳሩ ከህይወቱ ከልጁ ከቡታጅራ ከኢትዮጵያ ሊያስወጡት ነው። እኔ አይደለሁም ያልኩት፣ እራሳቸው። እኔ እኮ ሰሞኑን ተናግሬያለሁ። እነዚህ ልጆች ከአብርሽ ህይወት ካልወጡ መስመር ያስቱታል ብያቸዋለሁ። እንግዲህ እሱ የሄደበት ሁሉ ብችሎች አሉ፣ ሁሉ ቦታ አሉ። ውሽሚትም አለች አዲስ አበባ ሲሄድ ይከተሉታል። ቦታ ድረስ ይመጣል ይከተሉት። ፈጣሪ ሆይ፣ በቃ ሽንት ቤት ራሱ ሲሄድ ይከተሉታል። አብሮት ነው የሚሰሩት። ምንም የሚቀር ነገር የለም። ብዙ ነገር ነው ያሳዩ። አሁን ደግሞ ምን እያሉ ነው? እዚህ ያው የትውልድ ሀገራችን ላይ እንደፈለግን መሆን አልቻልንም። እኔም እንደ ፈለኩ ልደባብስህ አልቻልኩኝም። ቤተሰቦቼ ያስቸገሩኝ ነው እኔም፣ አንተም ደግሞ አማቾችህም፣ ወላጆችህም እዚሁ ነው ያሉት። አልተመቻቸልንም፣ እና ያው አንዳንድ ነገሮችን ለማድረግ ወደ ደግሞ ከሀገር ልንወጣ ከሀገር ልንወጣ ኧረ እባክሽ የትም አትሄዱም። እሺ፣ የትም አትሄዱም። የምትሄዱት አዲስ አበባ ነው። አቃለውኩ ሁሉ ነገር ነው ማቀው። ምክንያቱም ብታ ላይ እንደፈልግሽ መሆን አልቻልሽም። አዎ እኛ ኮሜንተሮች፣ እንዲሁም ደግሞ ቪዲዮ መንሰራ ልጆች ተጽዕኖ ፈጥረንብሻል። አዎ መራቅ አለብሽ፣ ቢያንስ ይሄንን ከሀገራችን ወጣ አበይና አድርጊው። የቡታጅራ ህዝብን አታስድግ። ምክንያቱም የቡታጅራ ህዝብ ጫዋ ስለሆነ ማለት ነው። እና ምንልላችሁ ነው ቤተሰብ ተጽዕኖ አድርሰናል። እንግዲህ ሀገራችን ጠፋ ቡታጅራ ባለጌዎች እያላችሁም ኮሜንት የጻፋችሁት ይኸው አሁን ተሰሚነት አግኝቶ፣ እንግዲህ ውሽሚት ውሽማውን ይዛ ቡችሎችን ይዛ ከቡታጅራ ጥርግ ብላ ልትወጣ ነው። ጥርግ ልትል ነው ደግሞ ማለት ነው። ከሀገር ልንወጣ ከሀገሩ ልንወጣ ከሀገሩ ልንወጣ ያለችው ከኢትዮጵያ የምትወጣ አትመስልም። የትም አይደለም የምትሄደው፣ ወይ ሀዋሳ ነው ወይ አዲስ አበባ ነው፣ ከሁለት አንዱ ማለት ነው። በቃ ከቡታጅራ ብቻ ምንጭቅ ብላችሁ ውጡ፣ አስቀያሚዎች። አቤልና ቡራማ አንድ ቀን ዛፍ ላይ አስሮ የሚገርፍልኝ በጣም አሁን ወንድሞች፣ ያሁን እዛ ምንድን ነው የምትሰሩት ወታደራ ላይ አንስታችሁ አትገርፏቸውም እነዚህ ሁለት ልጆች። እኔ ምንም ነገር ከፍላለሁ፣ አቤልና ቡራን ግረፉልኝ። የምሬ ነው ምላቸው። ሽልጥልጥ ሽልጥልጥ ማለት ነው። ቆይ አቤልና ቡራ ግን አሁን የሩታን ፊት ታዩታላችሁ። በስነስርዓት አሁን ፊት ለፊት ቆመ አቤል እህቴ ትላታለህ። እህቴ የምትለውን ቃል ትጠቀም ይሁን እስኪ ተጠቀም። ያኔ እኔ ወይኔ ኮሜንት በድንጋይ ቢሆን እኔ አቤልን ምን ያህል እንደምወጋው። ኮሜንት በድንጋይ ቢሆን የምሬ ነው ምላቸው። እኔ አቤል አስመሳይ በየሱስ ስም እናንተ በቃ ሁሉ ብሎ ከሩታ ጋር እንዲራራቁ ልጁ ልጅ አለኝ ልጅ ይናፍቀኛል ምናምን ይላቸዋል። ፎቶ ታያለ፣ በስንታ በስንት አንዴ ትመጣና ታየዋለ ፎቶ አለ እኮ ምንድን ነው? የረቀቀ ዘመን ላይ ነን እኮ ያለ ነው። በቃ ሁሉ ብለው አቤልና ቡረ ማለት ነው ሄርሜላና አበጋዝን እንግዲህ፣ አበጋዝ ሁለት ልብ ሆኗል እኮ አበጋዝ አሁን ስለተሻለ ትንሽ ልቀጥቅጥህ። ምን ይመስልሃል? ተቀበለኝ ሁላለ ብሆናለሁ። ሁለት ሚስት እንዲኖር ትፈልጋለህ? ትናንትና ተነስተህ ጨፈርክ፣ ዛሬ ደግሞ ልብስ ፓክ ተደርጎ ምናምን። ምንድን ነው? በእንግሊዝኛ ልነግራቸው ነበር ትራቭል፣ ትራቭል፣ ትራቭል ወይ ወይ ወይ ወይ ወይ ወይ በዚህ ነበር በዚህም በዚህ ገመድ ማለት ነው፣ አቤልና ቡራን በዚህ ገመድ ወፈር ባለ ነገር መለጥለጥ ነበረ። ይቺማ ሄርሜላ ልብሷን አውልቆ ቂጧን በዚህም የሚልጥልኝ ሴት ልጣ፣ ወይኔ ቡታጅራ አለመሆኔ ነው እኮ እንደዚህ ሚያጫ ማለቅሽ። እውነቴን ነው የምልሽ፣ ሄርሜላ ማለት ነው። እንዲ ተክትኮብሻል። እንደዚህ ነው ሲያለብሽ፣ እንደዚህ ወይኔ ወይኔ ወይኔ። በርበሬ ነበር ማጠንሽ፣ በርበሬ ማለት ነው። አዎ ክብራሊስ ትናንትና የቤተሰብሽን ስም ስለጠራ ዛሬ ሀገር ለቀሽ ልትወጪ ነው አይደል? ቤተሰብ ማንነትሽን ምናምን ጠቅጠቅጠቅ አድርጌ ነበረ ቪዲዮ ላይ የማን ልጅ እንደሆንሽ ምን ልጅ እንደሆንሽ ስናገር፣ እንዲሁም ደግሞ ዛሬ ማን እንዳገኘው ታውቂያለሽ? ቤተሰብሽን አግኝቼ ነበረ። ግን አንድ ቻንስ ልስጥሽ ብዬ አንድ ቻንስ ልስጥሽ ብዬ የቤተሰብሽን ቮይስ አላወጣም። እና አሁን በፍጥነት በፍጥነት ማለት ነው በፍጥነት ወታጅራን አለቃችሁ ውልቅ ውልቅ ውልቅ ውልቅ። እኔ ከአብርሽ ባልተዋወቅ፣ ከጋሽዬ ባልተዋወቅ፣ እነ ለምሌ እነ ነፂ ጓደኞቼ ባይሆኑ አቤት የያዝኩት መረጃ እውነቴ ነው የምላችሁ። ግን አንዳንዴ በቃ አንድ ነገር ስትሰሩ ማን ነካለው ብላችሁ ታስባላችሁ። ገባችኋል? አብርሽ እያበዛኸው ነው። አብርሽ እኔ ከጋሽዬም ተገናኝቻለሁ። በጣም እያበዛኸው ነው እየተሽለጠለጥክ ነው ልጥልጥልጥልጥ የዛሬ ሶስት ወሩን ኬዝ እያመጣህ ነው። ብትከበር ይሻለ ሀል ወይስ እንቀጥል? ፊልማውን ተናንት ወዲያ ከክላሴ ውጡልኝ እያልካል ነበር እንዴ? ምንድነው አሁን ጦል ጦል የምትለው? ከእሷ ጋር ጦልጦላ ጦልጦል ያርግህና፣ እኔ እውነት አብርሽ ስለታመመ ነው በዚህ ሰሞን ዝም ብዬ እረፍት የሰጠውት። የአብርሽ ጭንቅላት ማለት ነው በዚህ መታጠብ አለበት። በዚህ ማለት ነው በዚህ መታጠብ አለበት። አብርሽ የሆነ እራሱን ማለት ነው ሰው ለማስደሰት ብሎ ሰው ለማስደሰት ብሎ ራሱ ሌላ ወጥመድ ላይ እየከተተ ነው። ከዚህ በፊት አይታችኋል። አያቷ ሰፈር እዛ ዳገት ሀገር ወሰደችው። ሀገራችን ቢሆን ማለት ነው ዳገት ለዳገት ይዛው ሄደች። ከዛ እንደገና ሰሞኑ ታመመኝ ተባለ። ውጤት ደበቁ ተባለ። እሱ ነገር ራሱ መረጃ ደርሶናል። አሁን ደግሞ ከሱ ጋር ከእሷ ጋር አንድ ላይ ሆነው ሊዝናኑ ሊሄዱ ነው ደግሞ ጠሩ እየተማቴጅም ምቴጅበትን ያውቃለሁኝ ሺ ልጥልጣለ እውነቴ ነው። በጣም ነው ያናደዱኝ። የምሬ ነው የምላችሁ። አሁን ሩታ ምንም ነገር ታድርግ፣ ምንም ነገር ማለት ነው ሩታን መደገፍን ያለብን እኛ ሴቶች ነን። ነገ ምን እንደሚገጥመን አናውቅም። ብናገባም ብንወልድም ወደፊት ምናገባ ቢሆን ያላገባን ብቻ አላናቅም። የሰው ህይወት በቃ ገላችን እንደ ሸክላ ዕቃ፣ ህይወታችን ደግሞ እንደ ምናብ ታውቃላችሁ። ማንም የነገን ምንም ነገር የሚያውቅ ነገር የለም። ስለዚህ ነግበኔ እያላችሁ ኮሜንት ላይ ጻፉ። በቃ ነግበኔ ነገ ምን ይደርስብኛል ብላችሁ ጻፉ። ዛሬ ዋሃ ዋ ዋ ዋ የፈጣሪ ያለ ማሻላ የተባለ ትዳር ከዓመት በኋላ እየፈረሰ እያየነው ነው። ዋው ማሻላ የተባለለት ህይወት እየተበተነ እያየን ነው። ዋው ማሻላ የፈጣሪ ያለ የተባለለት ሀብት እየወደመ እያየን ነው። ስናወራ ለነገ እናሳድር ማለት ፈልጌ ነው። እና አብርሽ በጣም ነው እንደከሳ ሀብ በጣም እኔ እኮ ሰሞኑን ብያችኋለሁ፣ አጥሚት ስሩለት፣ ወተት ማገንፈሉለት፣ ገንፎም ስሩለት። ያዋጮ ባደል ይብላ ይብላ ይደገ ይጨበብ። ምንድነው ይሄ? ደግሞ ማለት ነው፣ የአባትሽ ሆቴል ላይ ወሰጂው የምን ምንድነው? ምንድነው እዚህ? አዎ ምግብ እያሸክሽ ብቻ አትምጪ። የአባትሽ ሆቴል ወሰጂው እንጂ እና ሁሉ ነገር እናውቃለን እኮ። አሁን የቤተሰብሽን ስም ስላነሳው ከአገር እንውጣ፣ ከአገር እንውጣ፣ ከአገር እንውጣ፣ እቺዎንሽ እንስራ ቂጥ ምን እልሻለሁ። ሩታ እኔ አሁን በውሳኔዋ ተጽና ነው ምለው ሩታና አብርሽ ይለያዩ። በቃ አብርሽ ለትዳር አይሆንም። አብርሽ ማለት መንገደኛ፣ ላስደስት ብሎ ከመንገድ ያገኘችውን ሴት ላስደስት ብሎ ሚስቱን የሚጎዳ፣ ልጁን የሚረሳ ፍጡር ነው። እኔ ቆይ ወንዶች ማለት ነው አንድ ችግር ሲፈጠር ወንዶች አሁን ከእኔም ባልጭምር ናስማኛንተ ስሙኝ፣ አንድ ነገር ሲፈጠር የሆነ አካባቢ ለቃቸው ብን ንምትሉት ነገር ወይም ደግሞ ቤት ውስጥ ስን ባልና ሚስት ሲጨቃጨቁ ወንድየው ተነስቶ ይላል እሷን ለቋት ማለት ነው። መንፈስ ነው ያለባችሁ። ቆይ መንፈስ ከሀገር የሚያወጣ ከቤት የሚያወጣ ከአካባቢ የሚያወጣ ነገር መንፈስ ይላሉ። ምንድን ነው ጭቁጭቁ ኮ ሄደህን ብትመጣ ማለት ነው። እስካልፈታኸው ድረስ የሆነ በቃ ሌላ ነገር ሲፈልጉ ደግሞ መጀለጥ ነበር። እናንተ ደህና አድሩ። እንደዚህ አይነት ወንዶች ማለት ነው። ደግሞ የኔ ባል እንደዚህ አይደለም፣ እሺ ማለት ነው። አብርሽና ሄርሜላ ምን እየሆኑ ነው? ወነ ለምናገር እኛ አሁን የነሱ ነገርን ያው ሰደብያቸው ማይወጣልኝ በዚህ ጾም ያው ሀጢያት ውስጥ እየከተቱኝ ነው። ቆይ ምንድን ነው? ቆይ ምንድን ነው? ቆይ ምንድን ነው? ቆይ አሁን ምን እንጠብቅ ከእናንተ ከዛ እንደዚህ እያላችሁ ከሀገር አንድ ላይ እየወጣችሁ አብራችሁ እየተጫወታችሁ እንግዲህ አብርሽ ፍቅሯን ገለጸችልን። አሁን አንተ ትዳሩን አትፈልገውም ነው? ተፈልገዋለ ነው አሁን ምንም ጥያቄ የፈጠረብኝ ነገር ቢኖር ትዳሩን ትፈልገዋለህ ወይስ አትፈልጉም? ከፈለግከው፣ ፍቅሩን ገለጸችና ፍቅሯን ገለጸችና ከእሷ ጋር አሁን ሀገር ለሀገር መዞሩ ምንድን ነው ጥቅሙ ምንድን ነው? ምንህ ናት እሷ? እሷ አፍቃሪት ናት። አንተ ደግሞ ምንድን ተፈቃሪ ነህ? ወንድም ነህ አንተ። በዚህ መልኩ ነው እየተጫወትክ ያለኸው? በቃ ሩታን ፍታት። በቃ ፍታትና ምትሆነውን ሁን። እንዲ ምሾ ከዛ ምንድን ነው ይሄ አረብናት ስርዓት የን ያዝብናት። ቤተሰብህን ማታሰድብ ተው ተው ተው። ለነገ ለልጅህ አስቀር። ተው ተው። ለነገ ደግሞ ልጅ ልጅ ኦዲየንስ አሉ፣ በጎች አሉ። ነገ እያለቀስክ ብትመጣ ምስኪን አብርሽ፣ ምስኪን አብርሽ እንልልሃለን አለ ለዛ ነው ታሳፍራል። አብርሽ ታሳፍራል። እንደ መልስ ወይም ይመም ይመም ጋት ወጥ እነዚህ ደግሞ አቤልና ቡራ ማለት ነው። በጣም መርዝ ጓደኞች ናቸው። እራቅ ብንልን ጭራሽ አብራሃቸው ልትሽለጠለጥ ነው። ይበሉ ደና አድርገው ማለት ነው ወስደው ወንዝ ላይ ይጣሉ።